እስከመጨረሻው ድረስ ያዝልቅልኝ፣ እስከ መጨረሻው ድረስ ተጋቦ ተፋቱ ከመባል ያውጣል። አሜን። በጣም እኔም ደስተኛ ነኝ፣ የእውነት ከልቤ። እንዴ፣ ምንድን ነው? በዛሬ ቀንማ አይታከዝም ቲጂ። እሺ፣ አይዞሽ፣ አይዞሽ፣ አይዞሽ፣ አይዞሽ። በቃ በቃ፣ ዛሬ ማልቀስ አይቻልም ቲጂ። እናትም በቃ በቃ፣ አባትም አይዞሽ። ቃል ገብቼ ልሻለሁ እስከ መጨረሻው። በቃ በቃ፣ ዛሬ ማልቀስ አይቻልም። ስነ ስርዓት በቃ፣ ደስታችንን እናታደፍሽ። ምንች እንዴ፣ ዛሬ እኮ ቀናችን ነው። የሚለቀስበት ቀን አይደለም፣ እባክሽ በቃ በቃ አንቺን ማን ያገባሻል? የሚለው ኮመንት ማን እንዳገባኝት፣ ያገባኝማ ሸበላ ቆንጆ፣ ከመልክ መልክ፣ ከቆንጆ ቆንጆ፣ ከሀብት ሀብት ሀብቱንም ይዞን የመጣው

ቤተሰቦቼ ሀይ ቱዴይ አም ሀፒ። ድንገተኛ አስረጋ አጋጠመኝ እና በቃ በድንገት አርግዣ ለ እ ለው ጥንስሻለኝ እና አሁን ደግሞ ሜካፕ ጨርሻለሁ። ከሜካፕ ቀጥሎ ደግሞ ልብስ የልለብስ ነው።

እንኳን ደስ ያላችሁ። የእግዚአብሔር ፈቃዱ ለዚህ ካበቃችሁ የአብርሃም የሳራን ትዳር ያድርግላችሁ ሙሽራ።

በሰማ በሰማይ በምድር

ሰላም ተመልካቾቻችን፣ እንዴት ናችሁ? ዛሬ የሰርጋችን የደስታችን ቀን ነውና እኛን ደስ ብሎናል። እንኳን እናንተን ደግሞ እንኳን ደስ አላችሁ ማለት እንኳን አብረን ደስ አላችሁ። ቴዲዬን በማግኘት ሀፒ፣ የሚመሰለ ቆንጆ ሸበላ ከእናንተ ደብቄ ቋጠር ስላደረግኩኝ አገባሁት። በቃ ምን ማድረግ አልችልም። ግን ማንም ያውቅ የለም እኔ እና እሱ ብቻ በእኔ ቤት እና ካሜራ ማኖቻችን ይዘን ተቃውም ስለሆነ ምክንያቱም እኔ አስቸኳይ ነገር ያጋጠመኝ ነገር ስላለ ነው። እሱን ደግሞ በይፋ ይወጣል። ያው እኔ እናንተ ትዳር መቁደኒያ ላይ ነው ው። ከዛ ደግሞ ቃል የምትገባው ነገር ቢኖር ልጆቼን እንደ አባት፣ እንደ እንጀራ አባት የሚለውን ሳይሆን እንደ አባት የሚለውን ቴኬር አድርገህ ትንከባከባለህ። ዶንት ፎርጌት ምንም ችግር የለም ከዱባይ መልስ ወደ መቅዶኒያ ድሮ አይመልሰራ? የምንሄደው እንዴ መዝናናት ይፈልጋሉ። የመስክ ፎቶአችን እዛ ነው የምናደርገው። ዛሬ ፕሮሚስ አንድ ፕሮሚስ። ቲጂ በስራ እድለኛ ነው። ተንበርክ ከሰማ ነው መቀበል ከዚህ በላይ እና እኔ ደስ ብሎኛል። እውነት ለመናገር የዛሬው ቀን በጣም ልዩ ቀን ነው። ምን ያህል ሃፒ ነኝ እኔ በማግኘት። በፐርሰንት ወይስ በሁሌ ነገር መቶ አንድ ፐርሰንት ግምት የለውም። ምን የሚባለው ምን እኮ ከመቶ አንድ ከመቶ እኮ ካለፈ እኮ አለፈ እኮ ነው። አይ ምንም የሚባለው አንቺ፣ ምንም የምሰጠው ነገር የለም ቁጥር መቶም አይሰጠኝም? የስራ ሰው እንደዚህ መበራታት አለበት ከባልነቱ ባሻገር። በነገራችን ላይ ዛሬ የማናጀርነትም አደረግም ጭምር ታሰጥቶኛል። ጥሩ የትዳር አጋዥ ስላገኘው ማለት ነው። እኔም ጥሩ የትዳር ልጅ ነኝ። ፍቅር እችልበታለሁ መጫወት። እስቲ ከዚህ በኋላ ይታያል። እስካሁን በሩቅ ነበረ፣ ከዚህ በኋላ ይፋ አድርገነዋል ነዋል። ጾም ስለሆነ ነው በመሰረቱ ብዙ ሰፊ ፕሮግራም ያላደረግነው። አለ፣ እውነት ነው። እጥር ምጥን ናለች። ለወጣቶችም ደግሞ ትምህርት እንዲሆናቸው በሚለውጥ ብሎ ድብቅ ብሎ ብናደርገው፣ በቀላሉ በሲምፕል ነገር ትዳራችን እናንተ ጫረግናት አጣጣም። ብዙ ወጪ ማውጣትም እንግዲህ ዘመዶቻችን፣ ጓደኞቻችን፣ ወዳጆቻችን ይቅርታ አድርጉልን። ከፋሲካ በኋላ ግን እኔ እኔ በተለይ ፌስፌ ፕሪንሰስ የኢትዮጵያ በጣም ከቅጣት ጋር ጠይቀው ነገር ቢናዋል። ያው ትወዱኛላችሁ፣ ተከብሮኛችሁ፣ ግን ሰርጌን ማድረግ ፈልገው መቅዶኒያ ነው። ዱባይ የሚሄደው እንጆይ ለማድረግ ነው። እናንተን ጥዬ አይደለም። መቅዶኒያን ካበላውላችሁ እናንተን እንዳበላው የሚቆጠረው መላን ኢትዮጵያን በድ። ትክክል፣ እውነት ነው። ሁላችሁንም እዛ ጋብዘናል። የሚፈልጉትን ሰው ሁሉ ይዘው መጥተው፣ ቀኑን በኋላ ይፋ እናደርጋለን። እነሱ ቢመጡ ይሻላል። ነዳኖችን ብቻ የቢኒያምን እናትና አባቶች በዛው እንዲጎበኟቸውን ቢመጡ እኮ መልካም ነው። እያስባሉ ካፒታሉ ትችለዋለ። እኔ አራት በሬ ነው። አራት በሬ ፍሬ ሁለት በሬ በኔ በእኔ በኩል ለታለ ያንተን ደግሞ አምጣው። እንግዲህ ዘመዶች እየሰማችሁ ነው ፍሬው ነበር ያለኝ በቃ ቃል ገብታልኛለች ኒሳ ገባ እንደውም አሁን ትገለኛለች ብዙ የሚገሉ ሰዎች አሉ ከመግደል ያውጣኝ እግዚአብሔር አይ በቃ ለቅርታ ደግሞ የሚታገዙ ሰዎች ከሆነ ይሄ የሚያስደስት ነገር ነው አይ በእኔ በኩል ነበር ያለ በአንተ በኩል ያለው ደግሞ ተናገር አውጣ እንጂ በእኔ በኩል ያለው ዱባይ ላይ ቢሆን ይሻላል የመስክ ፎቶችንን በደንብ ላይ በራሴ በራሴ ቤተሰቦች በሚያደርጉልኝ እና ስፖንሰር ቃል በገቡልኝ ፏ ብትንስል ዱባይ ደግሞ ባባወራ እዛ ጠብቁናላችሁ ቆንጆ የሆነ የፎቶ ፕሮግራም። ግን አንድ ጥያቄ አለኝ። ኮመንቶች እንዴት ትቋቋማለህ? አይቲጂ በጣም ስድብ እና ዱላ አለብህ። ለምን ገና ሳስበው ለምን ብሯን ፈልጋኔ መጣሁ አለብ። እሺ ቀጥሎ ደግሞ እችን እንዴት ነው እብድ ያገባሁት ይባላል። ይህ ንግር እንዴት ነው የምትችለው? እንዴት ታጣጥመዋለህ? በምን አይነት መልኩ ነው የምትፈታው? ይሄ ኮ አመኘበት አስቤበት የገባት ነው ግን ገንዘብ ለሚለው ነገር ፍቅር አይበልጥም። ቲጂ አይበልጣል። ያው እኛ ትንሽ አመለካከታችን እንደመሰለ አንድ ሰው አለኝ ብሎ ከተናገረ ደግሞ ይዞ ከተገኘ ሌላ ሰው ሲመጣ ያው እኔ ስለማያውቁኝ ነው እንጂ እኔም እኮ በራሴ ያለን ካፒታል ማቆማ ማታውጣው። ስለዚህ ድብቅ ይበል የአንቺ አደባባይ ላይ ስለሚታይ ነው የማይታይ ብዙ ነገር አለነው። ስለዚህ አብረን እንደ ባልቀን በደንብ ማኔጅ አድርገን ምን የመሰለ ካፌን እንግዲህ

የሰርጌዴት አላስክ ነው። ከዚህ በኋላ እንደዚህ እንደዚህ የለም። ቀጥታ ማለት ዛሬ ነው ነው ዛሬ ነው ጭምር ነው ነገር ማይ ፕሪንሰስ ቴዲዬ፣ እኔ አንተ በመኝቴ በጣም ደስተኛ ነኝ። እግዚአብሔር እስከመጨረሻው ድረስ ያዘልቅልኝ። አሜን እስከመጨረሻው ድረስ ተጋቦ ተፋቱ ከመባል ያውጣል። አሜን። በጣም እኔም ደስተኛ ነኝ፣ የእውነት ከልቤ እርግጠኛ ነው፣ በጣም እርግጠኛ ነኝ። እንደ ምንድን ነው? በዛሬ ቀንማ አይታከዝም ቲጂ። እሺ አይዞሽ፣ አይዞሽ፣ አይዞሽ፣ አይዞሽ። በቃ በቃ። ዛሬ ማልቀስ አይቻልም ቲጂ። እናትም በቃ በቃ፣ አባትም አይዞሽ፣ አምቶነኝ ቃል ገብቼልሻለሁ እስከ መጨረሻው። በቃ በቃ፣ ዛሬ ማልቀስ አይቻልም፣ ስነ ስርዓት። በቃ ደስታችንን እናታደፍርሽ። ምንች እንዴ! ዛሬ እኮ ቀናችን ነው፣ የሚለቀስበት ቀን አይደለም። እባክሽ፣ እባክሽ፣ እባክሽ። በቃ በቃ፣ በቃ ቴልዬ ያውድ ቤተሰቦቻችን እንዴት ትገናኙ መባሉ አይቀርም? ምክንያቱም መረጃው ሲለቀቅ ከ ግን የትኛው ቤተሰብ ቤተሰብ ዘመዶቻችን፣ ወይስ በሚዲያ የሚያውቁን በሚዲያ ነው የሚያውቁንም። ቤተሰቦቻችንም ሁለቱም እኮ ያስጨንቁናል። የሚከታተሉ ቤተሰቦቻችን ናቸው። ቤተሰብም ቤተሰብ ነው። እኔ እንደ አንድ አድርጌ ነው የማየው። አንተ እንዴት እንደሆነ ትከፍላለህ? አዎ ያው እኔ እንግዲህ አንቺን ሳቅሽ መጀመሪያ መጀመሪያ ከኢቢኤስ ጀምሮ በደንብ በስራ በጥራት መተሽ እዚህ አሁን እስከደረሽበት ደረጃ ድረስ ያለውን ሂደት ስለማውቅ ያው የኔ ስሜት የነበረው ከዛ ጊዜ ጀምሮ ነው። እንግዲህ ከዓመት ከምናምን በላይ ደግሞ በጣም ደውልሽ ነበር። ዓመት ከሶስት ወር ተፈተነበታል የሚባለው በጣም በጣም ከባድ ጊዜ አስቸጋሪ ነበርኩ። በጣም ጭራሽ ያ ጆሮ ላይ መዝ ስልክ ጆሮ ላይ ትዘጋለች። ቢዚ ነች፣ ያው የስራው ባህሪ ነው ብዬ ነው ረዳት የነበረው እኔው እንዳልፈልግም እላለሁ። አዎ ግን እንዲህ መጨረሻ ላይ እንዴት ትረታሽ? ይህ ያመንሽበት ባህሪ ጸባይ ገዛኝ፣ በትክስ ጠበቀኝ ለረጅም ጊዜ ሳስለች ትደውል ነበረ። ከፈተና መልስ ምን የመጣው ከብዙ ጥያቄ መልስ ምን የመጣው ለዛም የተረዳው እንጂ ከተረዳው በኋላ ሚዲያ ላይ ያላወጣውበት ምክንያቱም ያው ይብሰል፣ ጥቅጥቅ ያለች ሽሮ ጣፍጣለች ላጣጥማ በደንብዬ ነው። ይሄ ነው። ያው ዞሮ ዞሮ የሚታወቅ ነው እንግዲህ። የመጀመሪያው ግንኙነት እንደዚህ እያለ እዚህ ደርሷል። ከዚህ በኋላም ደግሞ የበለጠ ደግሞ ልቤ ገዛኝ፣ በተለይ ልጆቹ ላይ የነበረሽ አመለካከት። እኔም ብዙ ጊዜ ቤተሰብ መች ነው መች ነው የሚል ጥያቄ ያነሳልኝ ነበርና፣ ጓደኞቼም ጭምር ማለት ነው። ስለዚህ አሁን እንግዲህ ያው ይፋ ሆኗል። ከዚህ በኋላ ይህ ነበር አታግቢ ወይ አንቺን ማን ያገባሻል ኮመንት ራሴን ያመኛልና፣ አንቺን ማን ያገባሻል የሚለው ኮመንት። ማን እንዳገባኝ፣ ያገባኝማ እሸበላ ቆንጆ፣ ከመልክ መልክ፣ ከቆንጆ ቆንጆ፣ ከሀብት ሀብት፣ ሀብቱንም ይዞን የመጣው እንጥንቅቄ ዲም ነው ስትሪሚሆን ጥሩ ነው። አሁን ማለት ጥሩ አይደለም። ማጅራሴ እንዳታስመች እና ማን ያገባሻል የሚላችሁ እንግዲህ በደንብ አድርጌ የሚያገባኝን አሳይቻቸዋለሁ፣ አግብቸዋለሁ። እንግዲህ ለሌሎቻችሁም ትምህርት ይሆናል ብዬ አስባለሁ። ና አርጎ እንድብቅ አርጎ መያዝል አሁንም ራሱ ከቅም በላይ ስለሆነ ነው ያወጣ ነው እኮ አይደለ? እኔ በተለይ ዱላ ቀጥቅጣ ነበረብኝ። እና አንቺን ማን ያገባሻል ስለሚባል እኔ ማን እንደሚያገባ የላሰያቸው በእጠይ ፈንዳ ብዬሽ ነው በጽሞ የፈነዳሁት። ምክንያቱም ብዙ ግርግር እንዳይኖረው አስበን ነው ለብቻችን መተን። በእንደዚህ ዓይነት መልኩ እንዳያችሁት ያደረግነው በቃ ሲምፕል ነገር ግርግር የለውም ምን የለውም። ብዙ ሰርጎችን እኔ ታድሜ አለው በጣም ብዙ ፕሮግራሞችን አሬንጅ አድርጌ አለው። እንግዲህ የራሴን ግን እንደዚህ ቀለል ባለ መልኩ የቀረብኩበት ዋናው ምክንያት ይህ ነው። አንቺስ እንዴት ነው? አትጓጊም? ትልቅ ብዙ ሰው ተጋብዞ ትልቅ ሆቴል፣ በዚህ አላምንም እኔ ቅድም እንዳወራ ነው መደጋገም እንዳይሆን በመቅዶኒያ ብለን ስላሰብን ነው ተነጋግረንበት ነው ተነጋግረንበት ነው ስለማንፈልግ ነው ወጣቱን መማር ስላለበት ትውልድ፣ የሚቀጥለው ትውልድ ቤተሰብ ሰብስቦ ሆ ማለት ሳይሆን የፍቅራቸውን መገለጫ ገልጸው ወደ ሚዲያ ወጣ ብለው ወጥተው ሚዲያኖች እንዲያበሉ በሚፈልግበት ግን ከዚህ በኋላ በሚመጣው ነገር ለምሳሌ ይሄ ጎረምሳ ልጅ ጫብትሽን ሊወስድ ሚሊያ ወደ ግግም ነገርም ሰሞኑን ሌላም ሌላም እንትን ላይ ያየው ስለሆነ፣ ምን ይመስልሻል? ምን ጥንካሬ ምን ያህል ድረስ እኔ እናንተ ያገናኘን ፍቅር ነው እድሜ አይደለም ማለት እድሜ አይደለም። አንተ ስለእኔ ሀብት ይመለክት የልጆች ድርሻ ነው ትክክል። ይህኔ የኢትዮጵያ ሕዝብ ማወቅ ያለበት ነገር ቢኖር የእኔ ያለኝም ንብረትም ሆነ አንድ ጣሳም አንድ ቆርቆሮም ትሆን የልጆች ቴዲን አይመለከተውም። እኔ ግን እሷ ሀብት ላይ ይመለከተኝ

አሪፍ ነው። ግን የስማቸውን ነገር ስም ሶሻል ሚዲያ ላይ አላወጣም፣ አልናገርም። እዚህ ስም አይሰልፍ። ስለዚህ ከሰርግ ፕሮግራማችን ጋር ክርስትናውንም አብረን ተባልቀን ፕሮግራም ስናደርግ አንድ ላይ በዛው። አዎ፣ ግን ስም በይፋ አላወጣም። ልጆች ኔቨር ገ አጎጋግም ማሻካሊ አደለ እንዲን አልተናገርኩ ለማን እናገራለሁ? ይሄ ነው እንግዲህ በጣም ደስ ብሎኛል። በና ሚስቶች ባይደበቁ ጥሩ ነው። እናንተ ማይ ልጆች ናቸው ይነገራችሁ፣ ይነገራል። በልጆች ቅም ቀምን ጥያቄ ነው መልስ የለውም። ዋ ቴኪራ አባት እንድትሆን እንፈልገው በቃ እስከ መጨረሻው። በተለይ በተለይ በጣም በጣም ልጅ ስለምወድ ደግሞ ለሴቷ ልጅ በጣም ትልቅ ቦታ አለብኝና ትልቅ ቦታ ላይ የእኔ ልጅ ደግሞ ያው የእኛ ናቸው እነሱም ግን ተጨማሪ ደግሞ የአብራካችን ክፋይ የሆኑ ልጆች እስኪመጣ ድረስ በጉጉት ደግሞ እንዲሁም እኔ ከኔ ማፀን ከኔ ገላ የሚወረደው ላይ ብዙ መድሎን ያስጠይቀኛል በሰማይ መንገድ ብዙ ጠይቅበት ብዙ ምፈትንበት እና ብዙ ኃጢአት የማበረክትበት ነገር ነው ያመጣትኝ እና አርግዤ ለመወልደው ልጅ አያስጨንቀኝም። ይህንኝ ጉዳይ ያስጨንቀኛል። ለሁላችንም እንዲህ አይነት ሚስት ይስጣችሁ ነው። ለየት የሚያደርግሽ ይሄ ነገር ነው፣ ግልጽነትሽ፣ ኃይለኛነትሽ፣ በምንም ነገር ታታሪነትሽ በምንም በምንም ቲጂና ቲጂ ጋር ደበበቅ የለም። በነገራችን ያው ዛሬ እንግዲህ ቴዲ እስከ ዛሬ ሲጀነጀነኝ ሆነ ሲደውል ሲያራረጥም ሆነ የሚያቀኝ በቲጂ ነው። ያው ይፋ ሳረግ እንደ ስንታየው ብዙ ነበር ስንታየው ብዙነ ትባላለች ወዳ ባለቤቴ። ከዚህ በኋላ በዛ አውቋት ቲጂ የቤት ስሟ ነው የቢዝነስ ስሟም ደግሞ ያው ቲጂ አገልግል በሚል ነው የምታቋት። አገልግልን በአዲስ አበባ ላይ የመጀመሪያ ያስጀመርሽው አንቺ ነሽ። አዎ እንዴ፣ ዘፈርስዋል የመጀመሪያው ገር ስለዚህ በዚህ ለየት ያደርገናል። ሲያን ፕሪንስስ ያረኩት አንድ ና አንድ ወደድንም ጠላንም እናጣጥመዋለን። እኔ መጀመሪያ ፌመስ አገልግል ለይ ወደድንም ጠላን አፍ ኮንፊደንስ ኮንፊደንስ ላይክ ታደረጓለ። ከዚህ በኋላ በአቡጊዳ ኢንተርቴንመንት ላይ ሙሉ እንግዶቻችን ሲመጡ ቲጂ ማግኘት የምትፈልጉ ያው ከስለ የጻፋችሁልን አንድ ላይ እናገኛችን እየበላን በቢሯችን ላይ በደስታ ስለዚህ ላይክ ሼር ሰብስክራይብ በማድረግ ይተባበሩ፣ ይጠብቁን እንላለን። ይቀጥላል።